አሁኑኑ የመጀመር ኃይል ሐሳባችን፣ ምንም ይሁን ምን ሁሌም ወደ አይምሯችን እየመጣ የሚያስጨንቀን ከሆነ ማድረጉን መጀመር አለብን። ፋታ በወሰድን የተወሰነ ራሳችንን ለማሳራፍ በሞከረን ቁጥር፣ ስለ ራሳችን ባሰብን ቁጥር አይምሯችን የሚወቅሰን ከሆነ የውስጥ ሐሳባችንን ወደ ምድር ማውረድ አለብን። በነጋ በመሸጉተት ጭንቀትና ብሶት፣ ውስጣዊ ሰላም ማጣት የዘውትር ተግባራችን ከሆነ ያስጨነቀንን ብሶት እንዲሰማን ያደረገንን ሰላማችን የነሳንን ጉዳይ ፊት ለፊት በድፍረት ተጋፍጠን ከጭንቀታችን ነፃ መውጣት ብሶታችንን መሻገርና የገዛ ሰላማችን በራሳችን ማረጋገጥ ይኖርብናል። አንዳንድ ሁኔታዎች የሚፈልጉት ተግባር ብቻ ነው። አንዳንድ ሀሳቦች ምድር ላይ ካልወረዱ ተጨባጭ እርምጃን ካልሄድንባቸው የሚፋቱንና ሰላም የሚሰጡን አይደሉም። የመጨረሻ አማራጫችን መሞከር ማድረግ ወይም ጀምሮ ራስን መገመት ራስን መለካት ብቻ ከሆነ የተለየ ቀላልና አጭር መንገድ ከመፈለግ በላይ ጥጥታ ወደ ተግባር መግባት ይኖርብናል ማለት ነው። መጀመር አለብን። ማድረግ አለብን። ልንሞክረው ይገባል። ማብቂያ የሌለው ሀሳባችን አስምጦ ከማስቀረቱ በፊት፣ ገደብ አልባው ፍላጎታችን ስሜታችንን ከመቆጣጠሩ በፊት፣ በየጊዜው የሚቀያየረው ምኞታችን መረጋጋታችንን ከመቀማቱ በፊት በአንዱ ውሳኔ ሀሳብ ላይ ቆርጠን መነሳት ይኖርብናል። በአንዱ አስፈላጊ ምርጫችን ላይ እርምጃ መውሰድ ይጠበቅብናል። ተግባር ቀላል አይደለም። ሙከራ የዋዛ አይደለም። መጀመር እንዲሁ የሚሆን አይደለም። ምናልባትም አእምሯዊና ቁሳዊ ዝግጅቶች ሊያስፈልገው ይችላል። ነገር ግን ከሁሉም በላይ ባለን ነገር መጀመሩ ነገሮች እያስተካከለ እንደሚመጣ ማመን በጣም አስፈላጊ ነው። የሀሳብ ሸክም የሚዛናዊነት ጠላት ነው። የምኞት ብዛት የጭንቀት መንስኤን፣ የሚቀያየረው ፍላጎት የተግባር መሰናክል ነው። አዎ ምን እንደምታሳድድ ሳታውቅ ማሳደድን አትጀምር። ፍላጎትን አጥርተህ ሳታውቅ ወደ እርምጃ አትግባ። ራስን በተረዳ ልክ እንቅስቃሴ አድርግ። በምርጫ አቅጣጫ እርምጃን ውሰድ። ለይተህ ባወጣው ፍላጎት ላይ ክኑትን አዳብር። ከልብ በምትወደው ዘርፍ ላይ ራስን ብቁ ለማድረግ ጣር። ያማረን ሁሉ ብትከተል አንዱንም በች እንደማታስገባ ጠንቅቀህ እወቅ። ፍላጎትህን በሙሉ ለማሳካት ብትደሯጥ እባክንህ እንደምትቀር ተገንዘብ። ውስጤ ያለው ዓለም ከገሃዱ ዓለም የተለየ ቢሆን በሂደት ወደ እርሱ መምጣት እንደምትችል ግለመን። ከጅማሬ በኋላ ያለው ስኬትን አስብ። ከሙከራ ቀጥሎ የሚመጣውን ውስጣዊ ሰላምና መረጋጋት አስብ። ውጥነት ካለው የማይቋረጥ ጥረት በኋላ የምትደርስበት የተሻለ ስፍራ አስብ። ቁጭ ብሎ ከማለም ከጭንቀት በስተቀር የሚያተርፈው ነገር የለም። አስሬ ራስን በመውቀስ ራስን ከማዘን በስተቀር ልታገኝ ምንም ትርፍ የለም። መጀመር ላለብህ ጉዳይ የማይገባውን ጊዜ አትስጠው። ፋታ ያሳጣን ሀሳብ ሞክረህ ውጤቱ ተመልከት። ነገር ግን አንድ ነገር ከመጀመረ በፊት ከማንኛውም ሰው ጋር ባላችሁ ንክኪ ሊያሳስባችሁና ጥንቃቄ ልትወስዱበት የሚገባችሁ ነገር ቢኖር የአጀማመራችሁ ጉዳይ ነው። ሁኔታው የንግድ አጋርነት የሚሆን የፍቅር ግንኙነት ዳር የሚሆን የስራ ሁኔታ ሌላ ማህበራዊም ጉዳይ ይሁን ትክክለኛ አጀማመርና ማመርን ጠቃሚ ነው። ይህ የሆነበት ምክንያት አንድን ነገር የጀመርንበት ሁኔታ በቀጣይነቱና በአጨራርሱ ላይ ትልቅ ተጽዕኖ ስላለ ነው። አንድ ነገር ከመጀመራችሁ በፊት እነዚህም ሶስት ነገሮች አድርጉ። አንደኛ ከፍጻሜው ተነሱ። ከፍጻሜው መነሳት ማለት የምትጀምሩትን ነገር ስኮዲያኛው በማሰብ ወዴት ልትወስዱት እንደምትፈልጉት ምን ያለ ርቀት እንዲሄድ እንደምትፈልጉና ከነገር ውስጥ ምን ውጤት እንደምትጠብቁ የሚገባ በማሰብ መጀመር ማለት ነው። የቅርብ እይታ አጭር ስንኩል ጉዞን ይፈጥራል። ረጅም እይታ ደግሞ ረጅምና ስኬታማ ጉዞን ይሰጠናል። ሁለተኛ፣ የመነሻ ሀሳባችሁን አስተካክሉ። የመነሻ ሀሳብን ማስተካከል ማለት ከአንድ ሰው ጋር አንድን ነገር ሲጀምሩ ያንን ነገር ለምን መጀመር እንደፈለጋችሁ የመነሻ ሐሳባችሁን ለይታችሁ በማወቅ ሐሳቡ ጤናማና ትክክለኛ መሆኑን ማወቅ ማለት ነው። አንድ ነገር የምትጀምሩት ለማይሆንና ለተዛባ ምክንያት ከሆነ ጅማሬው ላይ ምንም ያህል ተሰላችታችሁና ተግባብታችሁ ብትቀራረቡ የጊዜ ጉዳይ ነው እንጂ መበላሸቱ አይቀርም። በሶስተኛነት ደረጃ የሚጠብቀውን ነገር ግልጽ አድርጉ። ወይም የምትጠብቀው ወይም ኤክስፔክቴሽን ግልጽ ማድረግ ማለት ነው። እናንተ ከሰዎች የምትጠብቁትን፣ እነሱ ደግሞ ከእናንተ የሚጠብቁትን ነገር በግልጽ መነጋገርና የጋራ ግንዛቤን የተግባቡት መፍጠር ማለት ነው። ትልቁ የኅብረተሰባችን አለመግባባት መንስኤው አንዱ ከሌላው ምን እንደሚጠብቅ በግልጽ ከመናገር ይልቅ ሁኔታውን በስሜት ጀምሮ እግረ መንገድ እየፈጠሩ ግራ እየተጋቡ የመሄድ ጉዳይ ነው። ወደ ቻናል የቤተሰቦች ለዛሬ ዤላችሁ የመጣውት ይህን ይመስላል። ለቻናሉ አዲስ ላይክ፣ ሼር፣ ሰብስክራይብ ማድረግ ቻናሉን እንዲደግፉ ለሌሎችም ለሌሎችን እንዲደርስ አድርጉ። ይህ ቻናል ኢንስፓየር ጀነሬሽን ነው፣ የእናንተው ምርጥ ቻናል።